ሌላውን ሰው ዝም ለማሰኘት ትክክለኛ የሆነ ነገር ለመናገር ፈልጋችሁ ታውቃላችሁ? በጩኸት፣ በስድብ ሳይሆን በንጹህ የማሰብ ችሎታ። በጭቅጭቅ መካከል መሆናችሁን አስቡና በአንድ ዓረፍተ ነገር ሌላውን ሰው ድምፁን ዝቅ እንዲያደርግ በማድረግ፣ እናንተን በተለየ መንገድ ሲመለከታችሁ አስቡ። ዛሬ፣ አምስት ኃይለኛ ምላሾችን እገልጥላችኋለሁ፣ ስትጠቀሙባቸው ማንንም ዝም ማሰኘት ትችላላችሁ። ከአለቃችሁ፣ አስቸጋሪ ከሆኑ የቤተሰብ አባል ወይም ፈቃዳቸውን በቀላሉ ለመጫን ከሚፈልጉ ሰዎች ጋር እየተነጋገራችሁ ቢሆንም ምንም ችግር የለውም። እነዚህ ምላሾች እናንተን ለመጠበቅ ብቻ ሳይሆን መረጋጋትን ሳታጡ በስልጣን ቦታ ላይ ያስቀምጧችኋል። እስከ መጨረሻው ቆዩ፣ ምክንያቱም እያንዳንዳቸውን ለመለማመድ ያስፈልጋችኋልና እና እነዚህን ስትተገብሩ ዝምታውን ታስተውላላችሁ። ሁሉም ሰው በአንድ ወቅት መደመጥን በማጣት ጉዳይ ብስጭት ተሰምቶት ያውቃል። ምክንያታዊ፣ ትክክለኛ፣ አስፈላጊ ነገር እየተናገራችሁ እንኳን ሌላው ሰው ዝም ብሎ ሊያዳምጣችሁ ሳይችል ቀርቷል። እና ይባስ ብለውም ክርክሩን እያሸነፉ ያሉ ይመስላሉ ትክክል ስለሆኑ ሳይሆን ጮክ ብለው ስለሚናገሩ፣ ንግግራችሁን በፍጥነት ስለሚያቋርጡ ወይም የእናንተን ማንነት በማጥቃት ስለሚያወሩ ነው። በጣም የሚጮ ሰው በጣም ጠንካራ እንደሆነና ሰዎች እናንተን የሚፈሯችሁ ከሆነ እንደሚያከብሯችሁ ተምራችኋል። ግን ይህ እውነት አይደለም። ይህ አክብሮት አይደለም። እናንተ ዝም እንዲሉ እያስፈራራችኋቸው ነው። እውነተኛ ጥንካሬ ሰዎች ቆም ብለው ማዳመጥ እንዲችሉ ተረጋግታችሁ ሀሳባችሁን በግልጽ ማስረዳት መቻላችሁ ነው። ስለዚህ በቀጥታ ወደ ምላሾቹ እንለፍ። አንደኛው ምላሽ ትክክል ለመሆን ድምፅን ከፍ ማድረግ አያስፈልገኝም የሚለው ነው። የበለጠ ስልጣን ይሰጠኛል ብሎ በማመን አንድ ሰው ድምፁን ከፍ የሚያደርግበት ጊዜ አለ። እንደዚህ አይነት ሰዎች በንግግር ወቅት ይጮዋሉ። በንግግራችሁ መሃል እየገቡ ያቋርጧችኋል፣ እንድትቀበሏቸው ይጫኗችኋል እና እናንተም እንዲሁ እንድታደርጉ ይጠብቃሉ። ነገር ግን በዚህ ጨዋታ ውስጥ ከወደቃችሁላቸው ቀድሞውንም ተሸንፋችኋል። ይህ አረግ ከንግግራችሁ ሳትወጡ ከጨዋት ለመውጣት ቆንጆ መንገድ ነው። ቤት ውስጥ ስለሚደረግ ወይም በመንገድ ላይ ስለሚደረግ ስብሰባ በአይነ ሕሊናችሁ ይታያችሁ። ሌላው ሰው ከባቢ አየሩን ለመቆጣጠር ድምፁን ከፍ በማድረግ ይናገራል። እናንተም በዚህ ጊዜ በተመሳሳይ እሳት ለብሳችሁ እሳት ጎርሳችሁ ምላሽ ከመስጠት ይልቅ ራሳችሁን ተቆጣጥራችሁ በእርጋታ እንዲትሏችኋላችሁ፣ ትክክል ለመሆን ድምፄን ከፍ ማድረግ አያስፈልገኝም። ይህ ሀረግ ጥቃቱን የሚያቆም ብቻ ሳይሆን ግልጽ መልእክት የሚያስተላልፍ ሀረግ ነው። በስሜታዊ ግጭት ሜዳ ላይ አትጫወቱም። ከዛ ይልቅ በአእምሮ የበላይነት መስክ ላይ ትጫወታላችሁ። በዚያ ቅስፈት የሚያዳምጠው ሰው የሆነ ነገር እንደተለወጠ ይገነዘባል። ከዚህ እርምጃችሁ በኋላ አትከራከሩም እየመራችሁ ነውና። ስቶይኮች ራስን መግዛት መጨቆን እንዳልሆነና እውነተኛ ጥንካሬ እንደሆነ አስተምረው ነበር። ኤፒክቴተስ ምላሱን መቆጣጠር የማይችል ለስሜቱ ባሪያ ይሆናል ብሏል። እና በትክክል በዚህ ምላሽ እያሳያችሁት ያላችሁት ይህን ነው። አመክኔው በቂ ስለሆነ መጮ አያስፈልግም። በራስ መተማመናችሁ ቀድሞኑ ተጽዕኖን ስለሚያሳድር በሌላው ላይ ራሳችሁን መጫን አያስፈልጋችሁም። ይህ አርግ የሚጮኸውን ሰው ዝም ከማሰኘት በተጨማሪ በዙሪያችሁ ያሉትን ሰዎች አይኖች ይከፍታል። ምክንያቱም በማዕበል ፊት በእርጋታ ስትናገር ሁሉም ሰው እውነተኛውን ኃይል ማን እንደያዘ ያስተውላልና። ምላሽ ሁለት አነጋገርህ ስለ እኔ ከመናገር ይልቅ ስለ ራስህ ብዙ ይናገራል። አንድ ሰው በስላቅ ፌዝ ወይም ንቀት ሲያጠቃችሁ በጣም ፈታኙ ነገር በትህትና ምላሽ መስጠት ነው፣ እና ብዙ ሰውም የሚሸነፍበት ቦታ ነው። ይህ አርግ እንደ ንጹህ መስታወት ነው። በቁጣ ምላሽ አይሰጥም። በተስፋ መቁረጥም ምላሽ ራሳችሁን አትከላከሉም። ይህ በቀላሉ የሚያሳየው ሌላው ሰው እያሳየ ያለውን ነገር ያንጸባርቃል። የምትናገርበት መንገድ ስለ እኔ ከመናገር ይልቅ ስለ ራስህ ብዙ ይናገራል። ይህን በመናገራችሁ በቃላቸው ውስጥ መርዙን ተከሽፋላችሁ። ከነሱ ማረጋገጫን እየፈለጋችሁ አይደለም፣ ጨዋታቸውንም እየተቀበላችሁ አይደለም። አስቡ በንግግር ውስጥ እንዳላችሁ አንድ ሰው ጎጂ አስተያየት ቢሰጣችሁ አጸፋውን ልትመልሱ ትችላላችሁ። ነገር ግን በምትኩ በርጋታ ተመልክታችሁት ይህንን ሐረግ ትነግሩታላችሁ እና ከዚያ አንድ ያልተጠበቀ ነገር ይከሰታል። እነሱ ራሳቸውን ያዳምጣሉ እና ይህን ኃይለ ቃል ሲናገሩ የራሳቸው ቃላት ክብደት ይሰማቸዋል። ማርከስ አውሬሊየስ እንዲህ ሲል ጽፏል፣ የተሻለው የበቀል እርምጃ ጉዳቱን ካደረገው ሰው ጋር አለመመሳሰል ነው። እና ይህ ርቅ የተጠቀማችሁት መርህ ፍጹም ትርጉም ነው። ይህን በማድረጋችሁ ሰላማችሁን ብቻ ሳይሆን የምትጠብቁት ተቃራኒውን ሰው የራሱን ንቀት እንዲጋፈጥ ታስገድዱታላችሁ። በተጨማሪም ኃይለኛው ትምህርት ነው። እነሱ እንደጠበቁት ምላሽ ካልሰጣችኋቸው የእነሱን ጨዋታ ትቀይሩታላችሁ እና ጨዋታውን ስትቀይሩ ሂደቱን ትለውጣላችሁ። ይህ አረግ ጭፍን ለሆኑ ላለመሸነፍና የሌሎች አመለካከት ማንነታቸውን እንዲገልጽ ላልፈቀዱ ሰዎች ነው። ስቶይኮች ይህን የተረዱት ከ2000 ዓመታት በፊት ነው። ባሪያ ሆኖ ተወልዶ በሮም ላሉ ኃያላን ጥበብን ያስተማረው ኤፒክቴተስ እንዲህ አለ። በእናንተ ላይ የሚደርሰው ነገር ሳይሆን ለጉዳት የምትሰጡት ምላሽ ነው ዋናው ጉዳይ። እና ይህ ትምህርት አስደናቂ ጥልቀት አለው። ምክንያቱም የእናንተን ባህሪ በትክክል የሚገልጸውና ሌሎች ክብር የሚሰጧችሁ ላጋጠማችሁ ነገር እንዴት ምላሽ ትሰጣላችሁ በሚለው ነው። በክርክር አውድ ውስጥ ይህ ማለት አንድን ነገር በግልጽ ለማሸነፍ መጮህ አያስፈልጋችሁም፣ በትክክል ምላሽ መስጠት እንጂ እንደማለት ነው። ንጉሰ ነገስትና ፍላስፎ ማርከስ ኦሮሌዝ መረጋጋት ሳያጣ መላውን ኢምፓየር ገዛ። ይህን ያደረገው ደካማ ስለነበር አይደለም። ይህን ያደረገው ራሱን የሚቆጣጠር ማንም ሰው ሁኔታውን እንደሚቆጣጠር ስለሚያውቅ ነበር። እርጋታው የጦር መሳሪያው ነበር፣ ራስን መግዛቱ ኃይሉ ነበር። ዛሬ የምንኖረው ፈጣን ምላሽን፣ ስሜት ቀስቃሽ አስተያየቶችንና ጎጂ ምላሾችን በሚሸልም ዓለም ውስጥ ነው። ነገር ግን በእውቀት ምላሽ መስጠትን የተማረ ሰው ያልተለመደና የማይረሳ ሰው ይሆናል። እና ሌሎች የሚያዳምጡት እንደዚህ አይነት ሰውን ነው፣ ባይስማሙም እንኳ። ሴኔካ በንዴት መናገር ሳታስበው ቀስት እንደ ማስወንጨፍ ነው ብሏል። አንድ የማይረባ ንግግር ግንኙነትን ሊያጠፋ በር ሊዘጋ ወይም ለማግኘት በጣም ከባድ የነበረውን ክብር ሊያሳጥ ይችላል። ስለዚህ ልትማሯቸው የሚገባችሁ የንግግር ሐረጎች ሌላውን ሰው ለማዋረድ መሆን የለበትም። ክብራችሁን ለመጠበቅ ያለ ግፍ ድንበሮችን የምታወጡባቸው መሳሪያዎች ናቸው። ምክንያቱም በግልጽ በረጋ መንፈስና በራስ መተማመን ስትናገሩ ከእንግዲህ ክርክር ውስጥ አትገቡም እየመራችሁ ነውና ምላሽ ሶስት በአክብሮት መነጋገር ስንችል እንነጋገራለን አንዳንድ ንግግሮች ንግግሮች አይደሉም አንዳንድ ውይይቶች ድብቅ ጥቃቶች ናቸው ሌላው ሰው ስታወሩ ያቋርጣችኋል ድምፁን ከፍ አድርጎ ይናገራችኋል የራሱን እምነት ይጭንባችኋል እናም ይህን እያደረገም እንድትቀጥሉ ይጠብቃል። ነገር ግን በቆሸሸ ጨዋታ ውስጥ የመሳተፍ ግዴታ የለባችሁም። ይህ አረግ ማፈግፈግ አይደለም፣ የመርሆች መግለጫ ነው። በአክብሮት መነጋገር ስንችል እንነጋገር። ይህ ምላሽ ቀጥተኛ ብስለት የተሞላበትና ጠንካራ ነው። እየሸሻችሁ አይደለም፣ ደረጃችሁን ከፍ እያደረጋችሁ ነው። ሐሳባችሁን ለመጨረስ ከማይፈቅድላችሁ ሰው ጋር እየተከራከራችሁ እንደሆነ አድርጋችሁ አስቡ። ደጋግመው ያቋርጧችኋል። ድምፃቸው ጠበኛ ነው። ውጥረቱን ከማባባስ ይልቅ ከንግግራቸው ፋታ ውሰዱ። በእርጋታ በመተንፈስ እንዲበሉ፣ በአክብሮት መነጋገር ስንችል እነጋገር። በዚያን ጊዜ የንግግሩን ዘንግ ትቀይሩታላችሁ። ይህ እየተወያያችሁበት ስላለው ርዕስ አይደለም ይልቁንም ውይይቱ ትርጉም እንዲኖረው ስለሚያስፈልጉት አነስተኛ ሁኔታዎች የሚያመለክት ነው። ይህ አይነቱ ምላሽ እንደ ኤፒክተተስ ራስን የመግዛት ነጸብራቅ ነው፣ ሌሎች የሚያደርጉትን መቆጣጠር አይችሉም፣ ነገር ግን የምትቀበሉትን መቆጣጠር ትችላላችሁ እንዳለው እና ይህን ሀረግ በመናገር የምትቀበሉትንና የማትቀበሉትን ግልጽ እያደረጋችሁ ነው። መጮህ ወይም ከልክ በላይ ማብራራት አያስፈልጋችሁም። በቀላሉ ሌላው ሰው ራሱን እንዲመለከትና ጸጥ እንዲል የሚያስገድድ ስሜታዊ ድንበር ትፈጥራላችሁ። ምክንያቱም በአክብሮት መናገር የማይችል ማንም ሰው ከእናንተ ጋር የመነጋገር መብቱን ያጣል። ምላሽ አራት ይህን ውይይት ባልቀጥል እመርጣለሁ። ንግግርን መቀጠል ከንቱ የሆነበት ጊዜያት አለ። በእነዚያ ጊዜያት እናንተ ትናገራላችሁ ግን ሌላው ሰው አያዳምጣችሁም። እናንተን መረዳት አይፈልጉም። ምንም እንኳን እናንተን በመጉዳት ቢሆንም እነሱ ማሸነፍ ብቻ ነው የሚፈልጉት። እና በዚህ ጊዜ ይህ ሐረግ የእናንተ ጋሻ የሚሆንበት ቦታ ነው። ይህን ውይይት ባልቀጥል እመርጣለሁ ማለታችሁ ቀላል ነው፣ ግልጽ ነው፣ እናም በጣም ኃይለኛ ነው። ፍቃድ አይጠይቅም። ራሱን አያጸድቅም። በቀላሉ ሁኔታውን ያበቀዋል ሊያስቆጣችሁ ከሚፈልግ ሰው ጋር እየተከራከራችሁ እንደሆነ አድርጋችሁ አስቡ። የሚናገሩት ቃል ሁሉ በመርዝ የታጨቀ ነው እና ትዕግስታችሁ ከጫፍ እንደደረሰ ይሰማችኋል። ከመፈንዳታችሁ በፊት ትንፋሻችሁን ዋጥ አድርጋችሁ ተመልከቷቸው እና በእርጋታ እንዲበሉ ይህን ውይይት ባልቀጥል እመርጣለሁ። ይህ አረግ ወዲያውኑ ተጽዕኖ አለው። በስሩ ላይ ያለውን መርዛማ እስስታዊ ሁኔታ ያስቀይረዋል እና ከሁሉም በላይ መልሶ ቁጥጥር ይሰጣችኋል። ማርከስ ኦሮሌስ እንዲህ ሲል ጽፏል፣ ለመጉዳት አትምረጡ እና ምንም ጉዳት አይሰማችሁም። ላለመቀጠል በምትመርጡበት ጊዜ ጉልበታችሁን፣ ትኩረታችሁንና ክብራችሁን ትጠብቃላችሁ። የተስፋ መቁረጥ አይደለም ሰላማችሁን መወሰን ነው እና ይህን ስታደርጉ የሚመለከት ማንም ሰው ግጭትን እየሸሻችሁ ሳይሆን ከሱ በላይ ከፍ እያላችሁ እንደሆነ ያስተውላል ይህ አረግ በርን እንደመቆለፍ ነው እና አንዳንድ ጊዜ ያንን በር መዝጋት ትልቁ የጥንካሬ ተግባር ነው ምላሽ አምስት ይህ የእርሱ አስተያየት ነው እና ሐሳቡን አከብራለሁ ግን አልጋራውም ሁሉም ክርክሮች ከጠላቶች ጋር አይደሉም አንዳንድ ጊዜ ከጓደኞች ከስራ ባልደረቦች ወይም የቤተሰብ አባላት ጋር የሚደረጉ ናቸው። የዓለም አተያቸውን በእናንተ ላይ ለመጫን የሚጥሩ እነሱ በጥሩ ዓላማ ያደርጉታል፣ ነገር ግን ሳያውቁት ድንበራችሁን ያልፋሉ እና በዚህ ጊዜ አቋማችሁን በአክብሮት ለመግለጽ አንድ ሐረግ ስትፈልጉ ይህ ሐረግ ወሳኝ ነው። ይህ የእርሱ አስተያየት ነው እና ሐሳቡን አከብራለሁ ግን አልጋራውም። የማይጋፈጥ ምላሽ ነው ግን ሐሳባችሁን ይገልጻል። እሰማሃለሁ፣ ሐሳቡን አከብራለሁ ግን የራሴ ውሳኔ አለኝ እንደማለት ነው። አንድ የቅርብ ሰው ማድረግ የማትፈልጉትን ውሳኔ፣ ማጋራት የማትፈልጉትን እምነት፣ ፍትሐዊ ነው ብላችሁ ያላመናችሁበትን ፍርድ ሊያሳምናችሁ ሲፈልግ አስቡት። ነጥብ በነጥብ ከመከራከር ይልቅ ወይም ጭንቀትን ለማስወገድ ዝም ከማለት በጠንካራና በተረጋጋ ድምፅ ይህ የእርሱ አስተያየት ነው እና ሐሳቡን አከብራለሁ ግን አልጋራውም ብላችሁ ትነግሯችኋላችሁ። ከዚህ የሚከተለው አስማታዊ ነው ማለት ይቻላል። ሌላው ሰው እናንተን ለማጥቃት ቦታ ሳይኖረው አቋማችሁን እንዲቀበል ይገድዳል። ምክንያቱም በዚህ አረግ የእነሱን አመለካከቶች ችላ እያላችሁ አይደለም፣ በቀላሉ የራሳችሁን አቋም እያረጋገጣችሁ ነው። ሴኔካ በግልጽ እንዲህ ሲል ተናግሯል፦ የሌሎች አስተያየት ባሪያ መሆን ከእስር ቤቶች ሁሌ የከፋው ነው። እና ይህ አረግ ከእስር ቤት ለማምለጥ ቁልፍ ነው። ይህንን ምላሽ በተደጋጋሚ መጠቀም ጥቂት ሰዎች ያላቸውን ነገር ይሰጣቸዋል፣ ይህም ስሜታዊ ነፃነትን ነው። እና አንድ ሰው እናንተን መጫን እንደማይችል ሲያውቅ የበለጠ እናንተን ማክበር ይጀምራል። አሁን እናንተን የሚከላከሉ ብቻ ሳይሆን የሚያበረቷችሁ አምስት ምላሾች አሏችሁ በእርጋታ በራስ መተማመንና በግልጽነት ሲነገሩ ሌላውን ዝም እንዲሉ የሚያደርጉ ናቸው። አንድ ጊዜ እናስታውሳቸው። አንደኛው ምላሽ ትክክል ለመሆን ድምፄን ከፍ ማድረግ አያስፈልገኝም። ሁለተኛው ምላሽ የምትናገርበት መንገድ ስለ እኔ ከመናገር ይልቅ ስለ ራሰ ብዙ ይናገራል። ሦስተኛው ምላሽ በአክብሮት መነጋገር ስንችል እንነጋገራለን። አራተኛው ምላሽ ይህን ውይይት ባልቀጥል እመርጣለሁ። አምስተኛው ምላሽ፣ ይህ የእርሷ አስተያየት ነው እና ሐሳቡን አከብራለሁ ግን አልጋራውም። የእነዚህን ሐረጎች ኃይል አቅልላችሁ አትመልከቱ። ስትለማመዷቸውና በዕለት ተዕለት ኑሯቸው ውስጥ ስታዋሃዷቸው አንድን ነገር በግልጽ ታያላችሁ። ሰዎች እናንተን የበለጠ ማዳመጥ ይጀምራሉ እና በአካባቢያችሁ የበለጠ በጥንቃቄ ትራመዳላችሁ። ለዛሬ ይዤ የቀረብኩላችሁ ጠቃሚ መልእክት ይህን ይመስል ነበር። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።